ደህና ናቸው። እንዴት ናቸው? ብቻ ታናዶኝ ፎቶ አዘግዝቁ አይለናል። ምንድን ነው አንቺ ቆይፋፊ በቲክቶክ መጻፍ እንደሰው ሰው ማለት ነው። ሲሚኒ እንኳን በደህና መጣሽ። ሂቴ እንደሰው ፌማስ ነኝ ብላ እኮ ነው። ቱክቱቋ በኢንቦክስ እየዘገቹ ነው አይደለም። ተበላሽቶብኝ ነው። አሁን ከትንሽ ቀላል በኋላ ነገረው እንጂ እኔም ስደውል አላገኝችም። አንቺም ስትደውል ያጣልኝ እንጂ ደወልሽ። ልክ አንዴ ደውሎ አንዴ ጠፍቶ ነው። ከዛ ዘጋሹ ማለሽ ስደውልሽ አላመሳሽ ልጅ ከዛ ባላየሁትም ይሄን ልጠይቅሽ በቲክታክ ብዙ ጊዜ ጽፋት ይመልስብኛል፣ ወይ ብቻ ቆልፋ ነው? አይደለም፣ አይደለም። የማንም ሰው አይሰራም። ሰው ሰው እኔ ራሱ ሰው ልጽፍ አይሰጠኝም። እኔ ራሱ አልጽፍም፣ ሰውም አይጽፍልኝም። እንደዛ ነው ሚያሳያት ማለት ነው። አንቺ ቦስ ደለሽም፣ ሲጀምር ቦስ ራሱ ማለት ነው፣ ለእኔ ብቻ የከፈታ ኮሜንት

እኔ ከቦስ ጋር ጀምሬያለሁ። ውጭ ውጭ የመኑ ቦስ የእኔ ብቻ ነው። በእግዚአብሔር አንቺ ልታገቢ ነው። ዙዙ ነይ ግቢ። እግዚአብሔር ነይ ግቢ ዙዙ። መተሽ መተሽ እንዳትሄጂ። እዚህ ቤት ምንድን ነው የምታስቀብጡት እናንተ አ እነሱ አሁን ከተለያዩ፣ እናንተ ልታገቡ ነው። ብሩኬ ወይ አግቡ እሺ። የብሩኬ እቃ ሶስት፣ አራት፣ አምስት፣ ስድስት፣ ሃያ ሰባት ነው የተፈጠረ አንድ እቃ ናት። እናንተ የምታሽቃቡት ከአስራ ስምንት በላይ በኢየሱስ ምንድን ነው? ለምንድነው ቃል ማትመጣው? ለምን እኔ አሁን በዚህ ሰብ እንደዚህ አይነት ሰው አልፈልግም። እኔ ቃሌ ነው የሚፈልገው። በቃ ከላስ ከኔ ጋር የሚያወራ ጽድት ያለ ሰው ነው የምፈልገው። ከላስ አይ ሰው በውስጥ እያወራ በውስጥ እያወራ ለቪዲዮ ብቻ ነው የሚፈልገው አለ መለኛው ጋሼ ሼር አድርጎ። እግዚአብሔር ለምንድን ነው እሷ ህይወት ላይ የሚጫወተው? ለምንድን ነው? ሴት እኮ ናት፣ ሴት ናት። በሴት ላይ ይጫወታል። ለ ሄዶ ዶ ጉሩፍ ላይ እየጻፈ ሄዶ ዶ ጉሩፍ ላይ እያወራ የልጅቶ ስም እያጠፋ ከዛም በላይ ደግሞ ልጅቶን እያሳደበ ሶሻል ሚዲያ እያዘቀዘቀ እያሳደበ ለስራ ከሆነ ከህይወቷ ለእሷም ሰው አለ ለሱም ሰው አለ እሱ ከፍ ስል እሷ ዝቅ ትላለች እንዴ ካላስ ይውጣ ከህይወቷ ግሩፕ ላይ ሄዶ እንደዚህ እያሽቀብጠ ማቸው ደግሞ ሀይሚ ሀይሚ ይላል እንዴ ስጀመር ትላንትም በስፍራይዝ ላይ እኛ አይተናል ኋላስ ስልክ እያየ ነይ ብሎ በአንድ እጅ እየያዘ አይተናል ካልፈለገ ከህይወቷ ይውጣ ከፈለገ መኖር ይችላል እውነተኛ ፍቅረኛ እንደዚህ ይሆናል እንዴ በውስጥ መስበር በግሩፕ እያወራ

መጀመር ልዩ እኮ ያስታውቃል፣ ልዩ ለቪዲዮ እንደሆነ ያስታውቃል። እስከዛሬ እኮ የፍቅርን ከስሎለት አያክም ምንም አርጎለት አያክም። ለቪዲዮ እንደምንፈልገ እናቅፋለን። በውስጥ መስመር ደግሞ እየጻፈ ይሄው አውጥተዋል። ግን እውነት አንተ እናትህን ወድሃለሁ እያለ ሴት ልጅ ላይ እንደዚህ ስታደርግ በጣም ነው የምታስጠላ። እውነት ከሆነ ማለት ነው ቡሩኬ በጣም ክፉ ሰው ነው ማለት ነው። በዚህ ሰዓት የሰው ውስጥ ምንም አይታይም። ከላይ ቆንጆ የሆነ አነጋገሩ በቃ፣ ለዚህ የሚያምር ሰው ውስጡ በጣም ክፉ ነው ብዬ ነው የማስበው። ቡሩኬ እንግዲህ ሚዲያ ላይ መጥቶ ሲናገር፣ ከሀይሚ ጋር የሚያሳየው ነገር ከኋላ አናቅም፣ ግን ቪዲዮ ላይ ሲመጡ አቤት ምርጥ ነበረ፣ ግን በጣም ልብ ሰብራል። በጣም ነው የሚያስጠላ። እውነቴ ነውና ይህን ጽሑፍ እኔ ቅድም ነበር ያየሁት። ያው ዝም ብሎ ነው መስሎኝ ነበር

ሚን ፎቶ አዘግዝኝ ብላት ስለዚህ እኛ ካበደ ሰው ጋር እናብድ። ማበድ ከፈልጋ ወባዱ አንድ ጋር ለምንድነው መለያየት ይፈልጋሉ? ለምን ዛሬ ማታ ብቻ ቪዲዮ ጠብቂ፣ ዝም ብለሽ ትግስት እንደዚህ እያደረገች አትለቅም ማለት ነው። ዝም ብላ በራሷ እጅ ነው የምጽፈው። ከማከጡማይ ልንገርሽ ቃሌ፣ እኔ ማንንም ቢሆን ብሩኬን ቢሆንም ሀይሚ ቢሆን አንድ አይነው የማያቸው፣ በአንድ ብራን እንደ ልጅ ነው የማያቸው። ግን ሱሱ ተብዮም ነገር የለም። ምንም ስነ ስርዓት የማዘዛት ነገር የለም። ምክንያቱም ዜዶ እንኳንልስአንንም መስማታችለችም፣ ባለቤቱ ራሱ አውርቷታል ነገር አታርጊ ብላ እምቢ ብላለች። ብሩኬን ወክላ አይደለም ራሴን ወክዬ ነው እንደዚህ ማደርገው ብላለች። ስለዚህ እኔ ብሩኬ ፋሚሊ ውስጥ ናት ያለችው እችት። እኔ እንደም ላጥፋለሁ? ነው ጥፋት አለ እዛ። እንደዚህ ነው ይላሉ፣ ምንም ማረግ አንችልም። ኛ አይሚም ምንም ማረግ አንችልም፣ ነገር ታጥፋ

ብላ በአማርኛ ምንም ነገር ስለ ሀይሜ መጥፎ ነገር አታረግ፣ አንድ ትም ነገር እሷ ልጅ ነሆን የማቃት ገባሽ። እኔ የሆነ ጽሁፍ በሀይሜ ላይ የጻፈችውን አይቼ በማንቸውን ጸጥ ላለ ስንብት እኔ በቃል ዬ ንግግር ቀርቶ ማለት ነው። ይህች ደግሞ ይህች ጥይ ጡንቻ ያደረገችው ብሩኬ ፎቶ አድርጋ ያደረገችው በሀይሚ ላይ የምታደርገውን ይህች አንድ ቁጥር እኔ እሷንም አላቃትም። እሺ፣ ይህች ደግሞ ማለት ነው ማዚ ትናንት ይህች ልጅ በቃ ሀይሚን በማይወክል ነገር ታድርጋ እኔ በውስጥ አናግርኳ። ኮመንት አዘግ፣ ታውቃለች ዋጋ እንደሚያስከፍራት። በአንድ አፍን ያጠፋችው ዋጋ እንደሚያስከፍላት ስለምታለች አጥፍታለች፣ ዋጋ እንደሚያስከፍላት ታውቃለች

ከሱ ጋር የምንዋጋ እኮኛ ተመችቶኛል። እንደው እግዚአብሔር እናንተ ሄዳለች

አቤት አቤት፣ ያው ኮፊሊንግ እያደረገው ነው። ጎበዞች የነውዶች አንድ ላይ እንዋጋ ነው። ስማ ቀጥላ ልትቀየራለህ። አንቺ አንቺ ስቄ ስቄ እግዚአብሔርን እኔ የለቀኩት እራሱ እኔ ደግሞ ልጁን መዘግዘግ ጀመርኩት። ገደል ይርባል ማነው እሱ?

እኔ አቀና ብሬ ለቅቄ የለም ልጅ ሰሚ ያለቀሰች እኮ እግዚአብሔር ይኸውልሽ ማዛዬ ማለት ነው። ልጁ ገና ገና ሳይመጣ በፎቶ ብቻ ጨጓራችሁ ርር አደረጋችሁ። አሁን መጥቶ ከሆነማ ጭራሽ ፌንድ ትነቅላላችሁ። አይዟል እንግዲህ ልጅ ሰሚ ያለቀሰች ወይ ጉዝ አይዟችሁ ሳቢያ ሳቢያ አስገቢያል። ታች ሰፈርና የታች ሰፈር ደጋፊዎች አለቁ በእሳት ማለት ነው። ገና ደግ ልጁ ሳይመጣ

እንደዚህ ነው እንደዛ ነው ትያለሽ። አንቺ አሁን ሃይሜንና ቡሩኬንና ያቺን ሴት ሲያቀናብሯት ወጥተሽ ተናግረሽ ታውቂያለሽ? ሀይ ጋይ አይሄ ማርስ አውቃ ነው አውቃ ነው አዋቃለሁ። ነገር ግን ቡሩኬና ሊዱንና ቡሩኬና ሰውሴን ሲያቀናብሯት ተናግረች ታውቂያለሽ? ዛሬ አሁን እንደዚህ ነው እንደዚያ አልቀረባቸውም። ገና በፎቶ እንደዚህ የተቃጠላቸው ልጁ ከምታን ልት ሆኖ ነው። ሲጀምር አይመጣም። ሲጀምር ማንም ተጣምሩ ያለ የለም። ስራ ድራማቸው ለማሳመር ይሄም ልጅ አምጥታ ድራማቸው እናሳመር ብለን እንጂ እኛማ ሀይሜ ከማንም አትጨምርም ከቡሩኬ ውጭ ወደ ውጭ። ነገር ግን የእናንተ ማሽቃመጣ ነው ወይ ቀላችሁ አሁን እኔ የገረመኝ ማለት ነው። ሁለቱን እንወዳለን ባዮች ሁላችሁ አይደላችሁም፣ አንዳንዶቻችሁ አላችሁ ማለት ነው። መቶ ርጌ ባለ አራምስት ሰው ሀይሚ ጋብቻችሁ በሎ አድርጓት ሂዱ ግቡ እናቴ ቆይ ማዛዬ ቆይ ትንሽ ሄድባቸው። እነዚህ ሁለት እንወዳለን ባዮች አንዳንዶች ሁላችሁም አይደላችሁም። አሁንም ሁላችሁም አይደላችሁም። ወዳለን እነሱ ሊለዩ አንፈልግም ትላላችሁ፣ ትክክር ናችሁ። ሊለዩ ማንም አይፈልግም። ነገር ግን ቡሩኬንና ሌዶን ሲያቀናብሩ፣ ቡሩኬንና ሶሲን ሲያቀናብሩ ጸጥ አላችሁ። እና ትላንት ከትላንት ወዲያ ልጁ ሄዱበት ሄዱበት ይላል። ልጨርስ ልጨርስ ትላንትና ከ ወዲያ ልጁንና ሀይሜን ሲያቀባን ድግሩ ሲቆም ሚዲያው ማለት ነው። ወይኔ ፋፊ ሚዲዮ ተንቀጠቀጠ አልኩሽ። እንደዚህ እኮ ነው፣ አይደረግም እኮ እንደዚህ እኮ ነው። ሀይሚ ከማንም አትጣምርም፣ አዎ አትጣምርም፣ እናቃለን። ሀይሚ የቡሩኬ ናት፣ ቡሩኬ የሀይሚ ነው። እሱ መቶ ፐርሰንት እናቃለን። አሁንም ደግሞ ስራ ነው፣ ስራ ነው ለምትለው፣ እኛ ሀይሚ በምትሰደብበት ሰዓት እራሱ ስራ መሆኑን መቶ ፐርሰንት እርግጠኛ ሆነን እናቃለን። እናንተ ግን ስትሰደብ ዝም በላቸው። አሁን ስራ ነው፣ ስራ ነው፣ ስራ ነው፣ ስራ በጣም ነው እንዴ! ስራ የሰሩት ታዲያ ስራቸው ለማሳመር እኮ ነው፣ አሁን ከልጁ ጋር እያቀናበሩት ያሉት እንጂ ይጣመሩ ያለ የለ አሁን በዚህ አመት ቡሩኬና ሄሜ ተጣመዱ ተጣሁን ደግሞ ልጁ ናት አሁን ያለችው፣ እሷ አሁን ቃሪ ናት ያለችው ያው እሷ ጨጓራ ወደ ሌላ ቤት፣ ያው አንዳንድ የሰው ጨጓራ እኮ ዝም ብሎ መጨረስ አሪፍ እኮ ነው። ሌላ ነገር አያስፈልግም እናቴ። በፎቶ እንደዚህ የተቃጠለችው ሰዎች፣ እኔ ልጁ ከመጣ ምን እንደ ልጁ አይመጣም አውቃለሁ፣ አይመጣም፣ አይመስለኝም እርግጠኛ ላይ ነገር ግን ልጁ ቢመጣ ምን ልትሆኑ ነው? ምን ልትሆኑ ነው? እስቲ ወይኔ፣ እንደው ለእናንተ ለጨጓራችሁ አስቦ እንኳን ባይመጣ አሉ